ዋው! በአዲስ አበባ ልብ ውስጥ በካሳንቺስ አካባቢ ከዐሥራ ሦስት ሺህ በላይ ቤቶች ያቀፈ አዲስ ከተማ ሊመሠረት ነው። ይህ እውነት ነው። የከተማችን ገጽታ በአዲስ መልክ ሊቀየር ነው። ዘመናዊ ኑሮ በአዲስ ምዕራፍ ሊጀመር ነው። እንዴት ሊሆን ይችላል? ምንስ እየተካሄደ ነው? እዚህ ቦታ ጋር ማለትም ከስድስት ወር በኋላ ብትመለሱ ይህ ቦታ ይቀየራል። በከተማችን በአዲስ አበባ መሐልን ብርት ላይ በካሳንችሸ ዛሬ እንገኛለን። ዛሬ እዚህ የመጣንበት በምክንያት ነው። ብዙ የምናየው ነገር አለ። ይህ ዕድል እንዳያመልጣችሁ አብረን እንቆይ። ያሳያዎች ይህ በከተማችን በአዲስ አበባ መሀል ምርት ላይ ማለትም በካሳንችስ ከመለስ ፋውንዴሽን አጠገብ ላይ የሚገኝ ወደ 250 ሜትር ስፔር መሬት ላይ ያለፈ እጅግ በጣም ስፋት ያለው አዲስ አበባ ከተማ አስተዳደርና ከሀያት ሪል ስቴት ጋር አንድ ላይ በመሆን የሚሰራ እጅግ በጣም ትልቅ ፕሮጀክት ነው። ፕሮጀክት አንድ ቁጥር እንግዲህ በግንባታ ላይ ይገኛል። እንደምትመለከቱ እንግዲህ ሳይት ክሊራንስ ተደርጓል። በአሁኑ ወቅት እንግዲህ ለግንባታ ዝግጁ ሆኖ እንግዲህ እናንተ ነው እየጠበቀ ያለ። ታዲያ በዚህ ቦታ ላይ ማለትም እጅግ በጣም ስፋት ባለው ቦታ ላይ የሚገነቡት እንግዲህ ከባለ አንድ መኝታ ቤት ከባለ አራት መኝታ ቆይታ ቤቶች ናቸው። ዳሬንን የመኖሪያ ቤት ከሌሎች ለየት የሚያደርገው የያዘው የመሬት ስፋት ብቻ ሳይሆን ማለትም ወደ 250 ሺህ ሜትር ስኩዌር መሬቱ ብቻ ሳይሆን ነገር ግን መሬቱ እንዴት እንደሚጠቀሙ ሰው ቤቶችም የሚገነቡበት መንገድ 40 30 30 የተባለ ሲሆን ከሙሉ መሬቱ ላይ 40 ፐርሰንቱ ቤቶች የሚገነቡበት ሲሆን 30 ፐርሰንቱ ደግሞ የተለያዩ መንገዶች ይገነባበታል። ቀሪው 30 ፐርሰንት ደግሞ ለተለያዩ ግሪን ኤሪያዎችና መዝናኛ ቦታዎች ይውላል ማለት ነው። ይህም መንገድ ይነፋሻማና ለመኖር ምቹ ያደረገዋል ማለት ነው። ስለአከፋፈል መንገዱ ደግሞ አታስቡ፣ እጅግ በጣም ምቹ የሆነ የረዥም ጊዜ የአከፋፈል መንገድ አዘጋጅቶ እንግዲህ ይጠብቃቸዋል ማለት ነው። አዲስ አበባ መሀል እምብርት ላይ ይህን ነገር ደጋገምኩት መሰለኝ፣ ቦታው እጅግ በጣም ጥሩ ስለሆነ ነው። በዚህ ቦታ ላይ እንግዲህ ይህንን ቤት ማግኘት ማለት አሁንም እንደ ሎተሪ ነው የምቆጥረው። ቀድማችሁ እንግዲህ እነዚህም ቤቶች ማግኘት ከፈለጋችሁ ቀድማላቸው በስልክ ቁጥር 0914 21 5511 አሊያም ዋናው መስሪያ ቤት አያት የኤምሲ ሚካኤል ጀርባ ያለው ያገኙታል።